ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላምና እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው። ዛሬም እንደተለመደው ከቤት ወጣ እያልኩ ነው። ከቤት እየወጣው ነው ማለት ነው። ያው እሁድ እሁድ ቤት አንቀመጥ ነው ነው። ቦታችን ገጠር ነው። አሳያችሁ ቦታችን ገጠር ነው። አቧራ ነው። ልም ያለ በረሃ ነው። መነገራችን ላይ ማለት ነው። ጀንበሯ ራሱ ቀይ ይሆናለች፣ ጨረሯ ማለት ነው። ልጆች የት እንዳሉ ተመልከቱ። ወይ ልጆች የት እንደደረሱ እንደደረሱ ተመልከቱ፣ የት እንዳሉ እኔ ግን የት ነው ያለሁት እና ወይ እኔ እና ሲቱ ለምን ለምን ለምን ያለው እኔ ድንዲ እኔ እኔ ተነስ ጋር እሞታለሁ እንዴ! ተሯሩጬ የራሳቸው ጉዳይ እና ወደ ቤት ሰዎቼ፣ የዛሬ ውሎዬን ማለት ነው የዛሬ ውሎዬን አሳያችኋለሁ። ተከታተሉኝ። ግን አንዳንዴ የነፋስ ነፋስ ጊዜ እንዴት ደስ እንደሚል ብታው ማለት ነው። በጣም ነው ደስ የሚለው። የዛ ሀገር እኮ ያለ መከየትና ያለ መርሃ መቆየት አይቻልም። በሙቀት ጊዜ ማለት ነው ግብግብ አድርጎ ነው የሚደፋው። በቃ የሌለ ነው የሚደፋችሁ ማለት ነው፣ አዙሮ የምር በጣም ከባድ ነው። በጣም ማለት ነው ሙቀቱ ሙቀት አይደለም

ያ ሆርማ ወኸሪት ቶሎ ብቻ ድምጡ እንዳይገባ ዘጋሁት። ያ ሆርማ ወኸሪት ያ ሆርማ ማለት አርባ ገና መስዳቃላችሁ። አንቲ ሴት ዞር ወይ ማለት ነው። እና ማለት ልጆቹ ቤት አይቀመጡም እኮ መተው ማለት ነው። የተመቱ ስለሆኑ ቤት ውስጥ አይቀመጡም። ምሳበለ ምን አላችኋለሁ። ልጆቹ እየተንጫጩ ነው፣ ነፋሱም አለ ጻሁም አለ፣ ሁለቱም እየተመታታ ነው ማለት ነው። ይ ከፌት ላው ይሄ የልጆቹ ማዝለልያ ነው። ና በቀደም አላሳየኋችሁም? በቀደም ከዛ በኩል ይሄ የልጆቹ መዝለሊያ ነው። ዛሬ ቁልጭ አላጽፈኝ ሰው የለም ፀሐይ ስለሆነ ማለት ነው። ልጆቹ ቤት ስለማይቀመጡ ተንገብግበን ቶሎ ወጣን እንጂ አንድ ሰው የሚባል የለም። እኔና ልጆቹ ብቻ ነን። ካሜራ ውስጥ እንዳይገቡ ለዛ ነው የደበኳቸው። ድንገት ቪዲዮም ታዩ አስቸጋሪ ነው። እቻ ትንሿ እንትኔን ታያለች ትከታተላለች፣ ዩቲቪን ማለት ነው። ሁሌ አንዳንዴ ከወጡ ስላት አውራለሁ ትለኛ፣ እና እሷ ሳትሆን አንዳንድ ይሄ እና የዛሬ ውሏችን እንደዚህ ነው። እንደዚህ እየዋለ ምሳ በልት ነው። እዚህ በፀሐይ እየተቃጠለ ነው ላቸኋል፣ ሆነ በጥላ ውስጥ ስለሆንኩ ነው። ልጆቹ ግን እዛ እየተሯሯጡ ነው። ይኸው አስቸጋሪ ነው። ወይኔ ራይሃ እንደዚህ በመጡ ጊዜ በመጡ ጊዜ እንደዚህ ቤት ውስጥ በቃ አብረን ነው የምንውለው ማለት ነው። እሱን የቀረጽኩ መስሎት አንድ ሰውዬ ከጊንስ ተራሴ ይገኛል፣ አረቡ ማለት ነው። ምን አስቦ ነው? ምን አስበ ነው አባቴ ራይነ እንቀል ወደዛ በእንቀል የሚያፈጥብኝ ሰው አልፍ አልወድ። ምንድናት ብሎ ነው? ምን እየሰራሽ ነው ብሎ ይሆን እንጂ ከዛ ጀምሮ እየተከተለ ማለት ነው። አፍጧል። ካሜራ ውስጥ ላስገባው እንዴ? ካልሆነ ላስገባውና ይለይለት ሰው ትክ ብሎ ሸ የም ሰው ትክ ብሎ ሲያችሁ እኔ ሰው ፍጥጥ ወሳ ደስ አይለ አልወድም። ወይኔ ጨረሯዋ ጨረሯ ጨረሯ ጨረሯዋ ትላላችሁ ጸ ይሄ ሁሉ በእግር እየሄድን በእግራችን እየተወዘወዘ ነው። ስንት ስምት ደቂቃ ሆነ? ስድስት ደቂቃ ሊሆነኝ ነው። በእግራችን ስንመጣ ማለት ነው። ከቤት እስከዚያ የስድስት ደቂቃ መንገድ ነው ማለት ነው። ለካም ግን መጫወቻ ቦታ ደርሰናል። በነገራችን ላይ ከአንደኛው ወደ አንደኛው እየቀየር እ እየቀየር እኔ ውስጥም አዋራው ገባ እኔ ውስጥም አዋራው ገባ ላችኋለሁ። የመረብ ኳስ መጫወቻም አለ። እዛ ጋ መጫወት የምትፈልጉም በዛው ው የመረብ ኳስ መጫወቻም አለ። የለ ኮተታ ኮተት የለም። የዛሬው ቪዲዮ ማ ከ ብቻ ቆርጠዋለሁ እንጂ

ወይ ወይ ወይ የዚህ ሀገር ዲቃላ ኮ ከባድ ነው። እናንተ የእኛን ሀገር ዲቃላ እንደው ሰላሳ ብታሳድጉ አይሻልም እንዴ? የዝህን ሀገር ዲቃላ አንድን ተመያዝ እውነት፣ የዝህን ሀገር ልጅ አንድ ልጅ ተመጠበቅ የእኛን ሀገር ልጅ እንደ ሰላሳ መጠበቅ ይሻላል፣ መያዝ ይሻላል ኮ በቃ። ምላሷ ምላስ አይደለም ግን አድጋለች። አሁንም ግን ብታድግም ያው አጉሯት ነው ያደገው። ምላሷ ሲያድጉ ይበስባቸዋል። እና ጅባ ጅባ ላሳያችሁ፣ እናቴ በዩኒፎርም ሽክ ብያደል ያለው በርኒም ወይ ወይ አጣብቆ ገደለኝ። አጌጡ እመላለጡ ኋላ እንደ አቅሜ እንደ እንደ ወፍራም እናቴ ሰፋ ላይ ቀመጠ ተጠባብ ላይ ተጣብቂ አጣብቆ ደፋኝ እኮ አጣብቆ ደፋኝ። እስኪ እንደዚህ ቁጭ ልበል ወንበር ላይ እና ውድ ቤተሰቦቼ ላይክ ሼር እያደረጋችሁ አበረት አበረታቱ ያው እንደ ቪዲዮ ምሰራ ወጣ ስል ነው ቤት ውስጥ ለመስራት አይመቸኝ። ያው ምግብ እሰራለሁ ግን ምግብ እሰራለሁ ግን ለመቅረጽ አይመቸኝ ራሱን በዚህ በእጃችን ይዘን ለመቅረጽ ነው። ደመና ነው ንፋስ ነው፣ ካሜራው ራሱ ያስመሰለኝ ማለት ነው። ወደዛ ወደዚህ፣ ላይፍም ስገባ ደግሞ ላይፍም ስገባ እየተገላመጥኩ ነው። ቪዲዮም ሲሰራ እየተገላመጥኩ ነው። መቼ ነው እንደው አሚሮይን ፈታ ፎይ አድርጌ አንድ ቀን ነው ቪዲዮም ስሰራው ነው ሁሌ እንደተገላመጥኩ እንደው። ይሄ ዩቲዩብ ተከፈትኩ ጀምሮ ላይፍ ላይም ስገባ እንደዚህ ወደ ኋላ ወደ ፊት አይቼ ነው። ቪዲዮም ሲሰራ እንደዛ ነው። ልጆቹ በዛ እየዘለ

ኮሜንት አድርጋችሁ ብቻ አትውጡ። እኔ አሁን ኮሜንት አድርጋችሁ ብቻ እየሄዳችሁ ምንም አቆጠራለኝ። ምንም ምንም፣ ዜሮ ዜሮ፣ ዜሮ ዜሮ፣ አንቺም ዜሮ፣ እኔም ዜሮ ብሏል ሰውየው። ሁለታችንም ዜሮ፣ ምንም ቪዲዮ። ውድ የምትወዱኝ የምታከብሩኝ፣ የምወዳችሁ ቪዲዮችን ሊያስጠላ ይችላል። ያው እንደ ሰው እንደ ሰው ተዛዝለን አንመጣማ። ሰው አሁን ተዛዝሎ ይመጣል። ተዛዝለው ተዛዝለውም እኛ ታዲያ ከማን ተዛዝለን አንመጣ ያለ ነው። ሰው ቤት ነው። ከማን ተዛዝለን መተን ቪዲዮ እንስራላችኋለሁ። ና ክፈት እና ተውልኝ። በአንደኛው ስድካችሁ ክፈቱ እና ተውልኝ እና ከባድ ነው እና አረብ ቤት ያላችሁ ሰዎች ታውቃላችሁ ታውቃላችሁ ምንም አይጠየቅም። እና ውዶቼ ማሮቼ ቪዲዮ ስ መጨረሻ ይሁል የማሳስባችሁ ነገር በቅንነት ምን በመልካምነት አስባችሁ ማለት ነው። በመልካምነት አስባችሁ ቪዲዮ ስ መጨረሻ ሁ እኔ ምግብ ስሰራ ቪዲዮ ለመቅረጽም አይመቸኝም። እንዲህ ወጣ ስል ነው ቪዲዮ ምሰራው እና ቪዲዮ ስ ለመጨረሻ ሁልኝ ያሉ እናንተን ማለት ነው። የዛሬው ነፋስ የተለየ ነው። እያንጓለለ ነው። እያንጓለለ ነው።